መዝሙር 89 አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህ ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረትኩት ጋር ቃል ኪዳኔን አደረግኩ፣ ለባሪያም ለዳዊት ማልኩ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያት ተአምራትህን እውነትህንም ደግሞም በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንደ አንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደተገደለ አዋረድከው፣ በኃይልህም ክንድ ጠላቶችህን በተንካቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት፣ ዓለምንና ሞላዋም አንተ መሠረትህ። ሰሜንና ደቡብን አንተ ፈጠረ፣ ታቦርና አርሞኒየም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀንን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክት አንተነህና በሞገስህም ቀንዳችን ከፍ ከፍ ይላልና። ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገርክ እንዲህም አልክ። ረዴቴን በኃይል ላይ አኖሩ፣ ከሕዝብም የተመረጠውን ከፍ አደረጉ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረደዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ አምላኬ የመድኃኒቴን መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከነገስታትም ከፍ ይላል። ለዘላለምም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ፣ ስርዓቴንም ቢያረክሱ፣ ትእዛዜንም ባይጠብቁ፣ አጢአታቸውን በበትር በደላቸውንም በመቅሰፍት ጎበኛታለሁ። ምሕረቴን ግን ከእርሱ አላረቅ፣ በእውነቴም አልበድልም። ኪዳኔንም አላረክስም፣ ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የማይታመን ነው። አንተ ግን ናከው ጣልከውም፣ የቀባኸውንም ጣልከው። የባሪያንም ኪዳን አፈረስክ፣ መቅደሱንም በምድር አረከስክ። ቅጥሩን ሁሉ ጣልክ፣ አምባዎቹንም አጠፋህ። መንገድ አላፊም ሁሉ ተናጠቀው፣ ለጎረቤቶቹም ስድብ ሆነ። የጠላቶቹንም ቀኝ ከፍ አደረግ፣ ጠላቶቹንም ሁሉ ደስ አሰኘ። የሰይፉንም ረዴት መለስክ፣ በሰልፍም ውስጥ አልደገፍከው። ከንጽህናውም ሻርከው፣ ዙፋኑንም በምድር ላይ ጣልክ። የዙፋኑንም ዘመን አሳነስክ፣ በእረፍትም ሸፈንከው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በእውኑ የሰውን ልጅ ሁሉ ለከንቱ ፈጠር? ከሆነ ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ፣ የቀድሞ ምሕረትህ ወዴት ነው? አቤቱ፣ የባሪያዎችህን ስድብ በብብቴ ብዙ አሕዛብን የተቀበልኩትን፣ አቤቱ፣ ጠላቶችህ የሰደቡትን፣ የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን ይሁን መዝሙር ዘጠና አቤቱ አንተ ለትውልድ ሁሉ መጠጊያ ሆንክልን ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ሰውን ወደ ሐሳር አትመልስም የሰው ልጅ ሆይ ተመለሱ ትላለህ ሺህ ዓመትም በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና ዘመኖች የተናቁ ይሆናሉ። በማለዳም እንደ ሳር ያልፋል ማልዶ ያብባል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቁጣ አልቀናልና በማዕትህም ደንግጠናልና የተሰወረውን አጢአታችንን በፊትህ ብርሃን በደላችንንም በፊትህ አስቀመጥ። ዘመናችን ሁሉ አልፏልና እኛም በማዕትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም እድሜ ሰባ ዓመት ቢበረታም ሰማንያ ዓመት ነው፣ ቢበዛ ግን ድካምና መከራ ነው፣ ከኛ ቶሎ ያልፋልና እኛም እንገሰጻለንና። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ። በልብ ጥበብን እንድንማር ቀኝህን እንዲህ አስታውቀን። አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችህም ተሟገት በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል አሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ፣ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህንና ስራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅነ መዝሙር ዘጠና አንድ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፤ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ፣ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ባጠገብህ ሺህ በቀኝህም አስር ሺህ ይወድቃሉ። ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጢያንንም ብድር አታያለህ። አቤቱ አንተ ተስፋይ ነህና ልዑልን መጠጊያ ያደረገ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም ማውቋልና አጋርደዋለሁ። ይጠራኛል ልመልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አከብረዋለሁም። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር ዘጠና ሁለት እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህም ዝማሬ ማቅረብ በማለዳ ምሕረትህን በሌሊትም እውነትህን ማውራት አስር አውታር ባለው በበገናና ከምስጋና ጋርም በመስንቆ አቤቱ በስራህ ደስ አሰኝተኸኛልና በእጅህም ስራ ደስ ይለኛልና አቤቱ ስራህ እጅግ ትልቅ ነው ሐሳብህም እጅግ ጥልቅ ነው ሰነፍ ሰው አያውቅም ልብ የሌለውም ይህንን አያስተውለውም። ኃጢአተኞች እንደ ሳር ሲበቅሉ አመጻ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንዲጠፋ ነው አቤቱ አንተ ግን ለዘላለም ልዑል። አቤቱ እነሆ ጠላቶችህ ይጠፋሉና አመጻንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላክ የእግዚአብሔር እንደሆነ ይነግራሉ፣ በእርሱም ዘንድ አመጻ የለም።